ጤና ይስጥልኝ ተመልካቾቻችን፣ ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ የፈጠራ ስራ ላይ ሲሰራ የቆየ ወጣት መስማት የተሳነው ልጅ ይዘን መጥተናል። ከእሱ ጋር አብረን ቆይታ የምናደርግ ይሆናል። እንኳን ደህና መጣ። እንኳን ደህና ጠበቃችሁኝ። ስሜ አድናን አህመድ ኖር ይባላል። በባሌ አካባቢ ነው ተወልጄ ያደግኩት። በፊት ስወለድ እሰማ ነበር። ከዛ በኋላ አልጋ ላይ በመውደቅ ነው በአምስት ዓመቴ መስማት የተሳነኝ የሆንኩት። ከዛ በኋላ ወደ አዲስ አበባ መጣችሁ። መስማት የተሳነህ ከሆነ በኋላ ለምን ነበር የመጣችሁት? ለህክምና ወይስ ለምርመራ? ወደ አዲስ አበባ መጣን። ከዛ በኋላ ሐኪም ቤት እናቴ በጣም ትጨነቅ ነበረ። ትነግረኛለች ትነግረኛለች ነገር ግን አልሰማም ነበርና በጣም ብዙ መድኃኒቶችን ወስጄ ነበረ። አዳማ ሲዳማ ወደ ሲዳማ ክልልም ሄጄ ነበረ 19 ከዛ በኋላ ወደ አዲስ አዲስ አበባ መታችሁ መኖር ጀመራችሁ። መልካም፣ እንዴት ነበር ትምህርት የተማርከው? የት ነው እዛው ሲዳማ ክልል ነው ወይስ ደግሞ እዚህ አዲስ አበባ ለሕክምና ከመጣችሁ በኋላ ነው ጨርሳችሁ? ከሕክምና በኋላ ወደ አዲስ አበባ ከመጣን በኋላ። እዚሁ አዲስ አበባ ተማርክ ትምህርት? ከስንተኛ ክፍል ጀምሮ? አንደኛ ቦሌ መስማት የተሳናቸው ወይም አልፋ መስማት የተሳናቸው ትምህርት ቤት ውስጥ ነበረ የተማርኩት ኤሌመንተሪ ትምህርቴን። ምልክት ቋንቋ ምልክት ቋንቋ እዚያው ቦሌ ወይም አልፋ መስማት የተሳናቸው ትምህርት ቤት ተማርኩኝ። ቋንቋ መጀመሪያ ስገባ አልችልም ነበረ። እርስ በርስ በመረዳዳት በመተባበር ከሌሎቹ ጋር በመሆን ሳነብ ምንም ነገር አልችልም ነበር የመጀመሪያ ጊዜያት ላይ። አማርኛ ፍጹም አልችልም ማንበብ፣ ፍላጎቱ ነበረኝ ግን ማንበቡን ይከብደኝ ነበረ። ከልጅነት ጀምሮ ፈጠራ ላይ ነበር። ከልጅነት ጀምሮ አምስት አመት ከአምስት አመት የመስማት የተሳነኝ ከሆንኩኝ በኋላ ብዙ ጊዜ ስለ ፈጠራ ምናምን ትንል ነበረ፣ ሞካክር ነበረ፣ ስዕሎችንም እምስላለሁኝ ጥሩ አልነበረም ለመስማት የሳናቸው ግን ጥሩ አመለካከት አልነበራቸውም ነበር በወቅቱ የነበሩት ሰዎች ግን እኔ በቃ እየተለማመዱ ከልጅነቴ ጀምሮ ብዙ ነገር ወረቀቶች ላይ ስዕሎችን በመሳል ቅርጻቅርጾችን በመሰራ በጣም ፐርፌክት ሆንኩኝ በቃ እንጨቶች ላይ በመቅረጽ ብዙ ነገር ቅርጻቅርጾችን በመሳል በማድረግ የሚሰማው ሰው ትኩረት ባይሰጠኝም በራሴ ጥረት ሞካክር ነበረ። ብርጭቆሂ ኩባያ ቅርጻ ቅርጾችን፣ ጠረጴዛ ላይ የሚቀመጡ ነገሮች ማድረግ ሰራ ነበረ እነዚህን እነዚህን ከዛ ከዛ ጀምሮ እያደኩ እያደኩ እያደኩ የመጠት ጎበዝ ነበር። ክትንቀሳቀስ ነበር ሰውነቴ፣ አእምሮዬ ምናምን በጣም በቃ ክፍት ነበር መንቀሳቀስ ማድረግ ይችል ነበር ተሯሮጭ የምሰራ አይነት ሰው ነበርኩኝ አዎ ትምህርቴንም ሁለቱንም ባላንስ አድርጌ ነው የነበርኩት ትምህርቴንም እንዳላጓደል የግል ፍላጎቴንም ቅርጻ ቅርጾ ላይ እየሰራው ጎን ለጎን ነበር የማደርገው አዎ በመንግስት ተቀባይነት አግኝቷል የት ወረዳ እዛው አካባቢ ያለ እሺ፣ በመንግስት አቀባይነት አግኝቻለሁ። ቅን ቀስ በቀስ አብራራለሁ እያለኝ ነው። በቀድሞው የጠቅላይ ሚኒስትር መለስ ዜናዊ ሰዓት በቀድሞው ጠቅላይ ሚኒስትር አሁንም በኃይለ ማርያም ደሳለኝ ጊዜ ሽልማቶችን አግኝቻለሁ። በአዲስ አበባ ከተማ አስተዳደር ውስጥ ምን ውድድሮችንም አደርግ ነበረ። ከሚሰማው ሰው ጋር በጣም ከፍተኛ ፉክክር ነበረኝ፣ አደርግ ነበር። መጀመሪያ አዲስ አበባ ዩኒቨርሲቲ እንዴት ገባ? ፊዚክስ ፊዚክስ እንዲህ ነው። ፊዚክስ እንዴት ጨረስክ? እሺ፣ ጥቁር አንበሳ ትምህርት ቤት እሺ፣ ጥቁር አንበሳ ትምህርት ቤት ገባሁ ዘጠነኛ ክፍል እስከ አስር ሀይ ስኩል ማለት ነው። ጥቁር አንበሳ ትምህርት ቤት ገብቼ ተማርኩኝ፣ ከዘጠነኛ እስከ አስር ወይም ደግሞ ሀይ ስኩል ከፍተኛ ትኩረት አገኝ ነበር። እዛም አንዳንድ አስቸጋሪ ሁኔታዎች ነበሩ። እዛም የነበረው ጥቁር አንበሳ አስተርጓሚ ምናምን በጣም ብዙ ነገር ከእህቴ ጋር በመሆን እገዛ በማግኘት ነበረ። በቤተሰቦቼ ሳደርግ የነበረው አስረኝ ፍል አስረኝ ፍል አስረኛ ክፍል ከጨረስኩኝ በኋላ ማትሪክ ኤግዚቢሽኖቹ ላይ እዛ መስቀል አደባባይ አሳየ ነበር የሰራዋቸውን ስራዎችና እዛ በኤግዚቢሽን ማዕከል ሳሳይ በጣም ከፍተኛ አድናቆቶችን አገኝ ነበር። ይሄ ማለት አስረኛ ክፍል እያለው ነው ይሄን ማድረግ የነበረው እዛ መስቀል አደባባይ በሚገኘው ማለት ነው። ምልክት ቋንቋ ምንም በደንብ እንትን ስለምል በጣም ፈጣን አክቲቭ ነኝ እኔ። እዛ ኤግዚቢሽን ስታሳይ ነው እሱ አስተርጓም የለም። አዎ እዛ ጥቁር አንበሳ ትምህርት ቤት እያለው በአስተርጓሚና በተለያዩ ነገሮች እቸገር ነበር። ሚኒሊክ ሚኒሊክ አዎ፣ ከጥቁር አንበሳ እንትን አልኩኝና አንድ አመት የት ቆየ የት ቆየ ትንሽ በኋላ የት ደብረ ዘይት። ወደ ደብረ ዘይት? እሺ። ደብረ ዘይት ደግሞ ሂጄ ከአስረኛ ክፍል በኋላ ቆይታ አድርጌ ነው ድጋሚ ተመልሼ የመጣሁትኝ። በጣም ጥሩ ቆይታ ነበረኝ። እዛ በነበርኩበት ጊዜ በግሌ በጣም ብዙ ስራዎችን ሰራ ነበረ። የሚሰማው ሰው በጣም ይደነቅብኝ ነበረ። እርስ በርስ ሊረዱኝ ይሞክራሉ። እኔ አስተርጓሚ ስለሌለኝ ወረቀት ላይ በመጻፍ ምናምን ነበረ የምንግባባው። ከሌሎቹ ሰዎች ጋር በነበረኝ ግንኙነት በቃ በማንበብ እግባባለው፣ እረዳለው፣ ብዙ ስራዎችን እሰራለው። አቋረጥክ? ለምን? ፈጠራው ላይ ፈጠራው በጣም ስለሳበኝ ትምህርቴን አቋርጬ ወደ ፈጠራው ስራ አንድ አመት ያህል ከምናምን ቆየሁኝ። ከዛ አባቴ ሲሰማ ማቋረጤን በጣም ተናደደ። እኔ ደግሞ በጣም ፈራው። አላማ የለህም ምናም ብሎ ብዙ ነገር ተናገረኝ እና የእሱን ትዕዛዝ ማክበር ስላለብኝ። ተመለስክ? ከዛ ተመልሼ ወደ ትምህርቴ ገባሁኝ። ሚኒሊክ ነው ሚኒሊክ ተመልሼ የገባሁኝ። ቤተሰቦችን በጣም ሲናገሩኝ፣ እህቴም በጣም ተቆጣችኝ። በጣም ምክር ተመከርኩኝ እና የቤተሰብ ትዕዛዝ ማክበር ስላለብኝ አላቋረጥም ብዬ ተመልሼ ወደ ትምህርቴ የገባሁኝ ጎን ለጎን ሁለቱንም ጎን ለጎን ማስኬድ ቀጠልኩኝ። ከዛ በኋላ አባቴ ሳይ በጣም ደስ አለው፣ በጣም ኮራብኝ። ከዛ የተወሰነ ጊዜ ትንሽ የአለመረጋጋት ነበር ትምህርት ቤቶች አካባቢና ድጋሚ አቋረጥኩኝ። ከዛ ሙሉ ለሙሉ በቃ እንደገና ተመልሼ ወደ ትምህርቴ ላይ ትኩረት አድርጌ መማርና ስራዬንም ጎን ለጎን ማስኬድ ጀመርኩ። ከዛ ዩኒቨርሲቲ ገባ። የት? ከዛ ዩኒቨርሲቲ አምስት ኪሎ አዲስ አበባ አምስት ኪሎ ስድስት ኪሎ እ አራት ኪሎ ኦኬ። እሺ፣ አራት ኪሎ አዲስ አበባ ዩኒቨርሲቲ ገባሁኝ። ከዛ ተማርኩኝ። ግን ፊዚክስ እንዴት መረጥክ? አንተ ኢንጂነሪንግ ነበር ትፈልገው? ውጤት ውጤት ችግር ነው። የኢንጂነሪንግ ነበረ መማር የምፈልገው ና ውጤቱ በቂ ስላልነበረ እሱን ሊሰጡኝ አልፈለጉም። ና ብዙ ጭቅጭቅና ውጣውርድ ነበር። ከዛ ወደ አራት ኪሎ መጥቼ ፊዚክስ ፊዚክስ መማር ቀጠልኩኝ። ፍላጎቱ በጣም አለኝ። ግን ፊዚክስ አልከበደህም? ማለት አሁን አንተ መስማት የተሳነህን የምልክት ቋንቋ አስተርጓሚ የፊዚክስ ባለሙያ ራሱ ላይሆን ይችላል አይደል? ብዙ ጊዜ አሁን መስማት የተሳናቸው አዲስ አበባ ዩኒቨርሲቲ ይገቡና ስድስት ኪሎ ያለው። ካምፓስ ሲገቡና የኢትዮጵያ ምልክት ቋንቋና መስማት የሳናቸው ባህል ዲፓርትመንት ሚባላለ እሱን ይማራሉ። በሱ ሰዓት የምልክት ቋንቋ አስተርጓሚ አለ ማለት ራሱን የቻለ ይሄ ማለት ዩኒቨርሲቲው የሚያመቻቸው በዛ ዲፓርትመንት ውስጥ ደግሞ ምልክት ቋንቋ አስተርጓሚዎች ፕሮፌሽናል ናቸው ብዬ አምናለሁኝ። ወደ አራት ኪሎ አምስት ኪሎ አካባቢ ያለው ግን ከባድ ነው። ኬሚስትሪ ቢሆን፣ ቢዝነስ ቢሆን፣ ፊዚክስ ቢሆን፣ ኢንጂነሪንግ ቢሆን ብዙ መስማት የሳናቸው ሲቸገሩ አይቻሉ። እኔም በነበርኩበት ጊዜና አንተ ፊዚክስ ለመማር ስትወስንና ስትገባ በእርግጥ ፍላጎት ኢንጂነሪንግ ቢሆንም ከዛ አልፎ ግን ፊዚክስ ሲሆን መማሩ ፍላጎት ቢኖርም መጨረሱ ግድ ቢሆንም ስትገባ ክፍል ውስጥ መከታተል ካልቻልክ፣ በዛ ላይ ደግሞ ቦርን ደፍነክ አስተርጓሚ ከሌለ አይከብድም? ለሌሎች ትምህርት ይሆናል። ይህን በደንብ አድርገህ አስረዳቸው። እንዴት ነበር ያሳለፍከውን የዩኒቨርሲቲ ጊዜ ነው የምትነግረኝ። ፊዚክስ ዲፓርትመንት ፍላጎቱ በጣም አለኝ ማለት ከእንትን ጋር ከፈጠራ ስራዎች ጋር የሚያገናኝልኝ ነገሮች አሉት። በእርግጥ በኢንጂነሪንግ መማር እፈልግ ነበረ፣ ግን በውጤት የመቀነስ ምክንያት ነው ወደዛኛው ልገባ የቻልኩት። ግን በቃ ይሁን ብዬ ወስኜ ገባሁበት። ከሚሰማ ሰው ጋር አንተ ብቻ እኔ ብቻ መስማት የተሳነ ነበርኩ። ሌሎቹ የሚሰሙ ተማሪዎች ነበሩ። በጣም ከባድ ነው። እርስ በርስ በግሩፕ ስራ ለመስራት አሳይመንት ለመስራት በቃ የሚሰማው ሰው ይሰማል። በቃ ዴፉ ግን ምንም በጣም አስቸጋሪ ነው። ማየት ብቻ ነው የሚሆነው። በማንበብ ብቻ በቂ አይደለም። ፈተና ይመጣል። ድንገተኛ ፈተናዎች ይኖራሉ። እርስ በርስ መረዳደትና አሳይመንት መስራቶች ይኖራሉ። እሱን ከተማሪዎች ጋር መግባባት ከባድ ሊሆን ይችላል። በጣም አስቸጋሪ ነው። በቃ እነሱ በተለያየ መንገድ የትምህርቱን ነገር ያገኛሉ። በመጽሐፍም በማንበብም በመስማት በብዙ አጋጣሚ ያገኛሉ። ሲረዳ እኔ ግን መምህር ሲያስረዳ ልሰማም ላቅም አልችልም። ሞጁል ብቻ ነበረ ማነባው በቃ በማንበብ ብቻ ነበረ እና እርስ በርስ ያለው ኮሚኒኬሽን ደግሞ ከባድ ነበረ። ግን ሊረዳ የሚሞክር ተማሪ የለም። እንዲሁም ፍላጎቱ ዝም ብሎ ቋንቋ ባይችልም ፍላጎቱ ያለዋል የሚሰማው ሞክራለን ለመረዳዳት እንሞክራለን። ግን ቋንቋ አይችሉም፣ መግባባት በጣም ከባድ ነው። እኩል ከነሱ ጋር መሄድ በጣም አስቸጋሪ ነው። ፈተና ቀላል አይደለም፣ በጣም ከባድ ነው። ውጤት አንዳንዴ ላላገኝ ላገኝ ይችላለሁ። እናደዳለው ግን ጠንክሬ መስራት እንዳለብኝ ይሰማኛል። ግን ከጊዜ ወደ ጊዜ እያሻሻልኩ እያሻሻልኩ እያሻሻልኩ ነው የምመጣው። በጣም ጎበዝ ነህ፣ በእውነት በጣም የምትደነቅ ወጣት መስማት የተሳነህ ነህ። ግን ተጨማሪ ጥያቄ ያ የፈጠራ ስራውስ አሁን ዩኒቨርሲቲ ስትገባ፣ ወደ ዩኒቨርሲቲ ትምህርት አተኮርክ። የፈጠራ ስራስ የተደረሰ ነው? ጎን ለጎን ትሰራ ነበር? አትሰራም አቆምኮ? ይቀጥላል ግን ና ፊዚክስ ትምህርት ውስጥ ስገባ ያኛውን ብሰራም ግን ሙሉ ጊዜን ማግኘት አልቻልኩኝም። ኢንጂነሪንግ ቢሆን ኖሮ የማድረግ ሀሳቡ ነበረኝ። አራት ኪሎ ከገባሁን በኋላ ግን አልችልም፣ በጣም ከባድ፣ ብዙ የሚጻፉ ነገሮች አሉት፣ አሳይመንቶች አሉት የሚሰጡት ትዕዛዞች አሉ። ምንም ነገር ጊዜ የለም። በማንበብ በተለያዩ ነገሮች በመረዳዳት በጣም ጊዜው እንዳለ በዛ እንትን ይላል። እና እዛኛው ላይ ብዙም ጊዜ አልነበረኝም ነበረ ግን ስንት ዓመት ቆይህ? አምስት ዓመት አምስት ዓመት ነው የተማርከው። ፊዚክስ አምስት ዓመት ነው የቆየው። አንድ አመት ወድቀሃል? አንድ አመት ወደ ኋላ ላክ ስላደረግኩኝ አምስት ዓመት ቆይቻለ። እሺ መቼ ነው የተመረቅከው? ኖ አዎ አዎ። መቼ የተመረቅከው? ኖ ኖ ኖ ትምህርት ፊሽ ምርቃት፣ መቼ መቼ? አንድ አመት በፊት ከአንድ አመት በፊት ነበር የተመረቀው። እሺ ከሰራቸው ስራዎች ቅድም ከእህት ጋርም ከአንተ ጋርም ስቱዲዮ ከመግባታችን በፊት እያሳየች ነበርና በጣም እየገረመ ነበር። ድሮል ድሮል ድሮል ድሮል እንዴት ሰራ! በጣም ሕፃኑኜ ነበር ሞካክሬ የነበረ ዶሮ፣ ወፍ ሰራ ነበረ እንደዚሁ በቅርጻ ቅርጽ ወፎች ምናምን ሰራ ነበረ። ቤተሰብ ሲያዩ በጣም ይንከባከበኛል ቆንጆ ነው ምናምን ይሉኝ ነበረ። አንዳንድ ቅርጻ ቅርጾችን እየሰራው እንደዚህ ቤት ውስጥ አስቀምጥ ነበር። አባቴም በጣም ይረዳኝ ሰማይ ነበረ። በእንጨትም ትሰራለህ በተለያዩ ነገሮች ለማገዝ ሞክር ነበር። አስቀምጣቸው ነበረ ቅርጻቅርጾችን በመስራትና ና ያበረታታል። አባቴ በጣም ነበረ የሚያበረታታኝ። መስማቴ የሚሰማው ሰው ብዙም አመለካከት አልነበረውም ነበረ ግን አባቴ በጣም ጎበዝ በርታ እንደዚህ ነው ምናምን ይለኝ ነበረ፣ በጣም እንትን ይለኝ ነበር፣ እና የተለያዩ ስራዎችንም ያሳየኝ ነበር እና እኔ ደግሞ አንድ ነገር አይቼ በቃ ባንዴ ነው ሚይዘው አእምሮ ውስጥ ምከተው፣ ተኝቼ ላስበው እችላለሁ። ያን ስራ እንዴት ነው ማረገው ምናምን፣ ውስጤ በጣም ልቤ ይነሳሳል፣ ፍላጎቴ በጣም ይጨምራል። በቃ ቤተሰቦችም እናትም አባትም በርታ አይዞህ ምናምን ይሉኛል። በጣም የተለያዩ አማራጮች ነበሩኝ። በኋላ ግን ዶሮን መረጥኩኝና ስድስት አመት ሰባት አመት በሆን ነው። በጣም ህጻን ልጅ ነኝ የዛን ጊዜ ሰራሁት። አይቼ በቃ ይሄ ማለት ለእኔ አሁን የተለየ ጸጋ ነው። በዛ እድሜ በራሱ መስራቴ አባቴ በጣም ደስተኛ ሆነ። ሃይማኖት፣ አዎ መስጊድ። የመስጊድን ቅርጽ ደግሞ እዛ ጄ አይ አየሁኝና ደግሞ እሱን ደግሞ አይቼ መቅረጽ ጀመርኩኝ። ምንም ያግዘኝ የሚሰማ ሰው የለም ብቻዬን ነው የምሰራው። ግን ቤተሰቦቼ በጣም ያግዙኝና ይረዱኝ ነበረ። በተለይም ደግሞ አባቴ ጥሩ አመለካከት ነበረው ለማስረዳት ግን አንዳንዴ በቃ የኮሚኒኬሽን ወይም የመግባባት ችግር ይገጥሙ ነበረ። ለቤተሰብም ለማስረዳት ኦሮምኛ ነበር የምችለው። ማ አባት ኦኬ አባት የሚናገረው ኦሮምኛ ነበረ። ከዛ ከዛ ወጥተን ወደ አዲስ አበባ መጥተን አልፋ መስማት ሳናቸው ትምህርት ቤት መጥቼ ምልክት ቋንቋ ችዬ፣ ከዛ በኋላ ብዙ ነገሮችን ለመስራት የጀመርኩት በዛ ጊዜ በነበረኝ መነሳሳት ነው። እዛም ገብቼ ፊዚክስ መማር የጀመርኩት እና የቻልኩት ከዛ ከመነሳሳት የተነሳ ነው። አባቴ ብቻ አይደለም በነገራችን ላይ አያቴ ራሱ በጣም ደስተኛ ነበሩ በቃ በእኔ እንዲሁም አያቴ የድሮ የአጼ ኃይለሥላሴን መጽሐፎች እያመጡ እያሳዩ ሊያነብሩልኝ ይሞክሩ ነበረ ከድሮሉ ተጨማሪ ድሮላ ድሮ ከሱ በተጨማሪ ምንድን ነው የፈጠርከው ስራ ምን ሰራ አሁን ቅድም መስጊዱን ነገርከኝ ቅርጣ ቅርጦችን በመሳል ተኝተ ሁላ እስከ ማሰብ ድረስ ነው ያንተ ፍላጎት ያለው ጥልቅ ፍላጎት ነው። ግን ከሱ ውጭ ደግሞ ምን ሰራ ማለት፣ እንደዚህ ትልቅ ነገር እንደምትለይ ቅድም እህትም ስትነግር ነበረ። ስዕሎችን አይና በፎቶ ታነሳለክ። ኦኬ የድሮ በኃይለሥላሴ የነበሩ ስዕሎችን ለምሳሌ በፎቶ እይዛቸዋለሁ እነሱን አይ አይ ና አእምሮዬ ውስጥ ተኝቼ እሱን ሳስብ ነው ሙሎ በቃ በእጄ ቅርጻ ቅርጹን ስስል ከዛ ከእንደገና ተነስቼ ደግሞ ከልቤ አውጥቼ ደግሞ በወረቀት ላይ ያሰፍራቸዋለሁ። ሁሉንም በወረቀት ላይ ያሰፍራለሁኝ ወረቀት ላይ ትስለዋለክ መጀመሪያ መጀመሪያ? የግድ ወረቀት ላይ ከሳልኩኝ በኋላ ነው። ቅድም ሌላ ደግሞ ያየሁት ፎቶዎቹ ላይ የስሚንቶ ስሚንቶ፣ አዎ፣ ማሽን ሲሚንቶ፣ ሲሚንቶ ማሽን ሰርተሃል? ስንዴ እናቴን አሳየዋት እና ማሽኑን መጀመሪያ ወፍጮ ቦታ ሄጄ አየሁት። ከዛ በጭንቅላት ያሰብኩኝ እትና መጥቼ ስራውን መስራት ጀመርኩኝ። እና ብዙ ብዙ ብዙ ፈጠራ ስራዎችን ሰራለሁ። መጀመሪያ ያው ተነሳሽነቱ ይኖረኛል። በጣም ጎበዝ ነህ፣ በእውነት መሸለም የሚገባ ወጣት ነህ ብዬ አስባለሁ። እስቲ ሰዓትም ስለሌለን ማስተላለፍ የምትፈልገው መልእክት ካለ ማለት የምትፈልገው ለሌሎች አሁን ወጣት መስማት የተሳ ናቸው አሉ ፈጠራ መፍጠር የሚፈልጉም ሊኖሩ ይችላሉ። ግን አንዳንድ ጊዜ ሁኔታዎች አለመመቻቸት፣ ለምሳሌ ያንተ ቤተሰቦች በጣም ስማርት ናቸው ማለት አባት ራሱ ስራ በርታ እያለ የድሮውን እንኳን አያቶች የኃይለሥላሴ መጽሐፍቶችን ፎቶዎችን የሚያሳዩ በጣም ጠንካራ ቤተሰቦች ናቸው። በጣም የሚያኮሩና የሚመሰገኑ ናቸው የእውነት እና ልክ እንደዚህ ደግሞ አንዳንድ መስማት የተሳ ናቸው ምናልባትም በኮሚኒኬሽን ምልክት ቋንቋ ባለመቻል በንግግር ባለመግባባት ምክንያት የእነሱን የልጆቹን ፍላጎት አለመረዳት ይኖራል። ገብቶሃል አይደል? ልጆቹ ምን እንደፈለጉ ላያውቁ ይችላሉና መርዳት ሊያቀታቸው ይችላል። ግን እነዛ ወጣቶች እነዛ ልጆች ከቤተሰቦቻቸው እርዳታ ባያገኙም በራሳቸው ተነሳሽነት መጣር መስራት እንደሚችሉ፣ ከሚሰማው ሰው ደግሞ በተሻለ ማድረግ እንደሚችሉ ምከራቸው ውስጥ ያንተ እኔንም ጨምረን የምትመክረኝ መጀመሪያ ዋናው ነገር አላማ ነው። አላማ ሊኖረን ይገባል። ሁሉም መስማት የተሳነው ከልጅነቱ ጀምሮ ያለው አካሄድ ተመሳሳይ ነው። በጣም ከፍተኛ ችግሮች ምናምን ሊኖሩበት ይችላሉ። ግን የቤተሰብም ትዕዛዝና ምክሮችንም መስማት አስፈላጊ ነው ብዬ አምናለሁ። ከእነሱ ውጭ መኖር ስለማንችል ሁሉም እርስ በርስ መረዳዳትና ማወቅ አለበት። ለመስራት ሁሉም ጠንካራና ጎበዝ መሆን መቻል አለባቸውም። ሁላችንም በተሰጠን ልክ መስራትና መጠንከር አለብን። ነው በጣም ነው የማመሰግነው። ስለመጣህ በጣም ደስ ብሎኛል። በጣም አመሰግናለሁ። አሁን እንግዲህ ድሮል ሰርተሃል የሲሚንቶ ማሽን መፍጫ ማሽን ሰርተሃል። ሌሎች ደግሞ በርካታ ያልነገርከን እና ተዘርዝረው የማያልቁ ብዙ ነገሮች እንደሰራህ ተስፋ አረጋለሁ። በቤት ውስጥ ደግሞ አንድ ቀን መጥቼ እዛው ስትሰራ ደግሞ ፕሮግራም ምን ሰራ ይሆናል እና በጣም ነው የማመሰግነው። ቴንኪው። ጎበዝ በርታ። ፕሮግራማችንን እንግዲህ የተከታተላችሁትን ይመስል ነበር። ከፈጠራ ባለሙያ ወጣት አህመድ ኑር ጋር ነበር ቆይታ ያደረግኩት። ሳምንት ደግሞ በሌላ ርዕሰ ጉዳይ በሌላ እንግዳ እስከምንገናኝ መልካም ጊዜ።